ሰላም፣ እንዴት ናችሁ? ደህና ልጆች፣ ጀማ አይደለ ትላላችሁ መተንላችኋል። እንግዲህ ማለት ነው ከፍንጃል ወደ ፈውጣ ተሸጋግረናል በሚለው መተናል። እውነት ለመናገር ግን ዛሬ የመጣሁበት በጣም ያሳዘነኝ ቪዲዮ ሲንሸራሸር አይቼ ነበረ። እሱም ምንድነው ወዴት ነው ካላችሁ፣ ጉርሻ ፔጅ ላይ አንዲት ህፃን ልጅ የአስራ ሶስት ዓመት ታዳጊ ልጅ ያው ሰው ቤት እንደገባች እና አሰሪዋ በቢላ እያጋለች ፊቷን እንግዲህ እንትን የሚል ቪዲዮዎች በጣም እየተንሸራሸሩ እና በጣም ብዙዎችን ያስቆጣ እና እኛም እንዲሁም አረብ ሀገር ያለን ልጆች አረቦች ልናመሰግናቸው ይገባናል። ምክንያቱም በጣም በነጻነት አለን እዛ ባሻገር ደህና ደመወዝ እየተከፈለን እንደፈለግን ሁነን እንደፈለግን እያደረግን። ነገር ግን እኛ ራሱ እኮ በላይ ሆነን አረቦች አንድ ነገር ሲናገሩን እኛ አንፈልግም አይደል? እነሱ አንድ ሲናገሩ እኛ አስር ነው የምንመልስ። እኔ በተለይ ማርያምን አረ በቃ ሴትዬ በጣም አሁንማ፣ በጣም እንጃ ራሴ። እኔ ይሄንን ነገር ኢትዮጵያ በጣም በተደጋጋሚ ያለው እንደዚህ አይነት አሰሪዎች እና እንደዚህ ሳይ፣ ወይኔ እግዚአብሔርን ሴትዬን በቃ። አንዳንዴ በእርግጥ እኔ ስራ ሰራለሁ፣ ግን ያኔ መመልስላት ነገር መልስ መልሳለሁ፣ በነገራችን ላይ ነው። በቃ እኛ ነፃነት አለን በእነሱ ዋይፋይ ተጠቅመን በቃ ኦልሬዲ በእነሱ እንደፈለግን ሽቱ አይቀርም ምኑ አይቀርም እንደፈለግን እየኖርን እራሱ፣ የሆነ ነገር ሲሆን እንኳን ወይ አረብ አረብ አደሉ ምናምን ምናምን ብለን እነሱ ልናማ እንትንላለን። ሆኖም ሳለ ግን የእውነት በቃ ወርቆች ናቸው፣ ማርያምን በዚሁ ላይ አረቦች በጣም ወርቆች ናቸው። እኔ በተለይ አሁንማ በቃ ልክ ኢትዮጵያ ሁሉ ያለው መስሎኝ ማለት ነው መንደር ሁሉ እየሄድኩኝ ወሬ ማውራት ጀምሬ ያለው ተመስገን ማለት ነው ግን ምንም አትልም። ልሄድ ነው ምናምን እላታለሁ ሄዳለሁ። ሩቅ ቦታ ማለት ነው በግሬ በዛ ላይ ደግሞ በግሬ ሳውዲ ሰራተኛ በእግሩ መሄድ፣ ምንም ምንም ምንም ፓስፖርቴን ምንም ሳልዝ ሩቅ ቦታ ሄጂ ሳወራ ሳወራ ቆይቼ እመጣለሁ። ከዛም በኋላ በቃ እንደዛ ነው። እና እኔ በተለይ በጣም የእውነት በጣም ነፃነት አለኝ እና ይሄንን ሳይ በጣም አዝናለሁ። በጣም ያዘንኩት ይችን ልጅ ሳይ በጣም ተሰምቶኛል። ለምን በጣም አዝኛለሁ ምክንያቱም አለም በጣም ታዳላለች። ለስንቶች እንደዚህ ገንዘባቸውን የሚጥሩበት አተው በተለያየ ነገር ሲበትኑ ሲረጩት እየዋሉ ደግሞ አንዳንዶችን ደግሞ እንደዚህ ከመጠን በላይ ሲያደርጋቸው በጣም ያማል። ይቺጻ ልጅ እንግዲህ የምትማርበት ጊዜ ወይንም በቃ የሆነ ድብብቆች የምንጫወትበት በሷ አድሜ ማለት ነው እኛ ልጅ ነን እንደዛ ነበር። ነገር ግን አሁን በዚህ እድሜዋ ሰው ቤት ሄዳ እንደምታዩት በጣም ከባድ ነው። እዛ ላይ ደግሞ ሴትዮዋ ደግሞ ነፍሰ ጡር ናት። ታስባችሁታል? ማሳስባችኋል? ሁለት ነፍሳትን እንደዚህ ማድረግ ግን እንጃ፣ በጣም ነው የሚያሳዝነው፣ በጣም ነው የሚያስፈራ። በቃ ኢትዮጵያ በጣም ተጨካክለናል። እናንተ ሰው ጋር ራሱ መቀራረብ ራሱ አሁን አልቻልንም። ምን እውነት እነት ለመናገር በጣም ማርያም እፈራለሁ። ብዙ ነገሮችን ሳይ በጣም ነው የምፈራው እና ያው ምንም ማድረግ አይቻልም። ብቻ እግዚአብሔር የውነት ይህንን ክፉ ቀን ይመልስልን። በጣም ተጨቃቅለናል። የምናየው ነገር ሁሉ በቃ እኛ ከምናወራው በላይና በላይ ነው። በቃ ከአቅማችን በላይ ሀይምሯችን በቃ እኛ ለማውራት ራሱ በእኛ እድሜ ማውራት አንችለውም። የእውነት የምናየው ምንስ በየፌስቡክ በየቲክቶክ በየዩቲዩብ ሶሻል ሚዲያ የምናየው በጣም ነው ፍትህ የሚያደርገው ማለት ነው እና ይሄ ነው ብቻ። ምኑን ከምን አውርቼ ምኑን እንደምጨርሰው አላውቅም። በቃ ዝብርቅ ያለ ወሬ ነው የማወራው። ለማንኛውም ሰላማችሁ ብዙ ትትረፍረፍ ይበልልኝ፣ ይሁን ፈጣሪ ወንድምህ